ይህ ከሰሜን ለንደን የመድፉ መናኸሪያ ኖርዝ ለንደን ፎሬቨር የሚሰማው ድምፅ ነው። ይህ የገኒንግ ፎር ግሬትነስ ወዳጆች ሁሉ የተናፈቀው ስኬት ዋና መመኪያ የወቅቱ ጸጋ በረከት ነው። በቆመ ኳስ ስፔሻሊስቱ ኒኮላስ ጂቨር የተቀሸረ በሱፐር ማይ ካርቴት የአርሰናል የከፍታ ብዮት በጥራት እየተተገበረ ያለ የመድፈኛው ጦር ዋና የውጤታማነት ዌፐን ነው። ሴት ፒሳጌን አድማጮች የመድፉ ጦር በአየር ያገባል፣ በምድር በአየር ጠንክሮ ይከላከላል። የመድፉ ኮንክሪት ላይ እንደው በቀላሉ ጎል ማስቆጠር አሁን ህልም ሆኗል። የአርሰናል ጎል ማንም ሲመላለስበት የሚውልም አይደለም። በነፃነት እንደ ሌሎች የሊጉ ማህበርተኞች እንደ ልብም አያፈስም። በርህን ነቅተሳ ትጠብቅ፣ ጠላት ልታጠቃ ትሄድም። ከሀያሉ ሰው ስር አሌክስ ፈርጉሰን ሱፐር ማይክ አርቴታ ታላቅ የውስኬት ትምህርት የወረሰ ይመስላል ፈርጉሰን የፕሪሚየር ሊጉን ዋንጫ ለማሸነፍ በታላላቅ ክብሮች ለመድመቅ የማይሰበር እንደው በቀላሉ የማይጎበኝ የመሪነት ስብዕናን የተላበሰ የተከላካይ መስመር መጀመሪያ በአግባቡ ማዋቀር ግድ ነው ይላሉ፣ በድንቅ መጽሐፋቸው። ስቲቭ ብሩስ፣ ያፕ ስታም፣ ዴኒስ ኤርዊን፣ ጋሪ ኔቭል፣ ኒማንያ ቪዲች፣ ሪዮ ፈርዲናንድ፣ ፓትሪስ ኤቭራ የመሳሰሉ ድንቆችን ከሽማይክል ቫንዳርሰን እና ደሄያ ጋር በዘመን ለውጥ አጣምረው የማይደገመውን የአሸናፊነት ጀብድ የፈጸሙት ስኮትላንድ የቆፍጣና እናም ይህ የሰውየው ውርስ ዳግም ከሃያ ዓመታት በኋላ መድፉ መንደር የደረሰ ይመስላል። የአርሰናል ደጋፊዎችም ከቶኒ አዳምስ፣ ዴቪድ ሲማን፣ ሶል ካምቤል፣ ኮሎትሬ፣ ሎረን፣ አሽሊኮልና ሌማን በኋላ ቀልብ ያለው የተረጋጋ ባክፎር በአርቴታ ጦር እየተመለከቱ ነው። ግብ ጠባቂው ዴቪድ ሪያን በጎሉ መሃል ያቆመው ማጋሊሽን ከሳሊባ ቲምበርና ካላፊዮሪ አጣምሮ ከማስኬራ ዋይት ስኬሊ አማራጮች ጋር የደረጃው ኮንክሪቱ መድፈኛ በአየር በመሬት አይገባበትም፣ በቀላሉም አይሰበርም። አርሰናል መጫወት ጎል ማስቆጠር ሲሳነው ደግሞ በአየርም ዘገዘጋል። ደጋግሞ ጎል ማስቆጠር ባህሉ አድርጎት አሁን የቆመ ኳስ ንጉሱ አስፈሪው ክለብም ሆኗል። ከመድፉ ፊት አሁን ሴት ፒስ ከተገኘ ለተጋጣሚዎች እንደ ፔናሊቲም እየተቆጠረ ነው። ይህ ከኒኮላስ ጂዮቨር የቆመ ኳስ ስፔሻሊስቱ አሰልጣኝ ተጽዕኖ ጋር የውድድር ዓመቱ የአርሰናል ውጤትን ያሳመረ ቀመር ነው። አርሰናልን ከናፈቀው የዋንጫ ትልም ሊያደርስ የሚችለው ጨዋታዎችን በማሸነፍ ዓላማ ላይ የተጠነሰሰው ፔፕ ጋርዲዮላን ከጆዜና ራሱ ጋር አጣምሮ ከያዘው የሳንሰባስቲያኑ ተወላጅ አሰልጣኝ ማይ ካርቴታ ተፎካካሪነት ላይ የታነጸ ከትናንት ስህተቱ የተማረ ለነገ ጉዞ በድል የተቃኘ መስመር ለመፍጠር በህብረት የሚታትር ሰፊ አማራጭ የያዘ የተመሰከረለት የወቅቱ ቁጥር አንድ ቡድን ነው። ሴት ፒስ አጌን የመድፉ ጦር በአየር ያገባል፣ በምድር በአየር ጠንክሮ ይከላከላል። የመድፉ ኮንክሪት ላይ እንደው በቀላሉ ጎል ማስቆጠር አሁን ህልም ሆኗል። ከመድፉ ፊት አሁን ሴት ፒስ ከተገኘ ለተጋጣሚዎች እንደ ፔናሊቲም እየተቆጠረ ነው። ሴት ፒስ አጌን ሴት ፒስ አጌን ኦሌዮላ

ይህ የእነርሱ የተለመደ ባህሪ ነው። የታዳጊው ኮኮብ ላሚን ያማል ከደርቢው ፍጥጫ በፊት የነበረ እሳት የጫራ አወዛጋቢ አስተያየትም በሎስ ብላንኮስ ሜዳ ላይ በታየ የድል ምላሽ ተዋጠ። በቫር በተሻሩ ድንቅ ጎሎች የታጀበው በማራኪ ፍሰት ባለው እንቅስቃሴ የደመቀው ኤል ክላሲኮ የዣቪ አሎንሶን ጨዋታን የማስተዳደር ተደናቂ የስልጠና አቅምን አሳይቶ ከብራዚላዊ ኮኮብ ቬኒሲየስ ጁኒየር ለምን እቀየራለሁ ብስጭት ጋር በፔድሪ ቀይ ካርድ እና በማድሪድ ባርሳ ኳ ክብቶች ዱላ ቀረሻን በአጓሮ ታጅቦ ተፈጽመዋል። የአሰልጣኝ ሃንስ ፍሊክስ ባርሴሎናም ከማድሪድ ፊት በወትሮ የማጥቃት እንቅስቃሴ ጥራቱ መታየት ተስኖት በሽንፈት አጠናቋል። ወደ መልበሻ ክፍሉ እንዝለቅ። ሁሉም ነገር በዛው ይለያል። አንተ ፈሪ ሪያል ማድሪድ፣ ይሄ ነው የአደባባይ ወሬህ። በሜዳው ተመልሷል። ኳስ ያለ አላማ ወደኋላ ስትመልስ ነው ያልከው። ማድሪድ ማለት በአንተ ተራ ባህሪ የረከሱ ቃላቶች የሚገለጽ አይደለም። ተጨማሪ ነገር ከፈለክ ወደ መልበሻ ክፍሉ ንዝለቅ። የቀለጠው ዱላ ቀረሻ አምባጓሮ። በላሚን ያማል ንቀት የተቀላቀለበት እሳት የጫረ ከጨዋታው በፊት የተሰጠ አስተያየት የተበሳጩ የሪያል ማድሪድ ኮከቦች ኤል ክላሲኮ እንደተፈጸመ ላሚን ያማልን ለመጎንተል ከበቡ። ካርቫሃል፣ ቪኒ፣ ኪሊያን መፓፔ፣ ጁድ ቤሊንግሃም፣ ቫልቬርዴና የማድሪድ ተጫዋቾች በክላሲኮ ጡዘት ቅኝት ከባርሴሎና ተጫዋቾች አንገት ላንገት በቴክኒክ የሪያው ሊተናነቁ ተገባበዙ። ወትሮም ሽኩቻ ማያጣው ኤል ክላሲኮ ዳግም ጦር ሜዳ በመሰለ ፍጥጫ ተወለደ። የባርሳ ማድሪድ ከዋክብት የስፔን ፖሊስ ጭምር ለገላጋይ መሃል የገባበት ፍጥጫን እስከ መልበሻ ክፍል አስቀጠሉ። ዛቻ፣ ስድብ፣ ብሽሽቅ ለገላጋይ ፈተና የነበረ አምባጓሮ በቤርናባው ታናሎችም ታየ። ከሚዲያ ካሜራ እይታ ውጪ በይዋጣልን ስሜት የሁለቱ ገናና እግር ኳስ ክለብ ከዋክብቶች ለጸብ ቤርናቢያውን ሪስሊንግ አስመሰሉ። ሮያል ማድሪድ ንጉስ፣ ሪያል ማድሪድ ከዣቪ አሎንሶ ሰው ታክቲካል ማስተር ክላስ ጋር በላሊጋው አናት በአምስት ነጥብ ልዩነት ተቀመጠ። ቪኒሲየስ ጁኒየርም ከሀገሩ ብራዚል የብሔራዊ ቡድን አጋሩ ራፊና ሳይቀር ተፋጠጠ። ኤል ክላሲኮም በታሪክ ቀለሙ በተቀናቃኝነት ከፍታው ልክ መልሶ ውሎ ለማደር የተዘጋጀ ሆኖ ተጠናቀቀ። ሃላ ማድሪድ። ሮያል ማድሪድ ንጉስ ሪያል ማድሪድ ከባያሬና የሊቨርኩሰን ነፃ አውጪው ኮኮብ ዣቪ አሎንሶ ውጤታማ የስልጠና አቅም ጋር ለዳግም የከፍታ ንግስናው ነጭ ለባሹ ገናናን ይዞ እየመጣ ነው። ሃላ ማድሪድ ሮያል ማድሪድ አድማጮች፣ በዚህ ዘገባችን ከሴት ፒሳጌን የቆመ ኳስ ንጉሡ፣ አርሰናልስ፣ ኤል ክላሲኮ፣ ላሚን ያማል ላይ የተፈጸመ ወረራና የከዋክብቶቿን አምባጓሮ ከሮያል ማድሪድ ገድል ጋር በትሪቡን የኮከቦች ገጽ ይዳሰሳል። አብራችሁን ቆዩ። የቆመ ኳስ ንጉሱ ከማይደፈር የተከላካይ መስመሩ ጋር ፓላስን አንድ ለዜሮ ረጥቷል። ኢቤሪቼዜ እናት ክለቡ ላይ ብቸኛውን ጎል አስቆጥሯል። የመድፌ መሪነት ጉዞ በ22 ነጥብ ተጠናክሯል። አሁን አርሰናል የቆመ ኳስ ጨዋታ ለተጋጣሚዎቹ የፔናሊቲ ያህል አስቸጋሪ አድርጎታል። የቆመ ኳስ ስፔሻሊስቱ መድፈኛ ግብ ጠባቂው ዴቪድ ሬያን ሎን ታርጌት ሙከራ ለአንድ ጊዜ እንኳን ማዳን ካስናፈቀው እንደ አለት የጠነከረ ኮንክሪት የተከላካይ መስመሩ ጥራት ጋር በየትኛውም የጨዋታ ቅርጽ እንቅስቃሴ ለታላቁ የውጤት ድል የሻምፒዮንነት ክብር አላማው በህብረት የሚተጋው አሸናፊው የገኒንግ ፎር ግሬትነስ የልብ ወዳጅ ሆኗል። አርሰናል በውድድር ዓመቱ ሶስት ጎል ብቻ በሊጉ የተከላካይ መስመሩ የተቆጠረበት ሲሆን ጋብርኤል፣ ማጋሊሽ ሳሊባ፣ ካላፊዮሪ፣ ቲምበር ማስኬራ ቤን ዋይት እና ስኬል የመሳሰሉ ኮከቦች ያሉበት ባክፎር ለመጨረሻ ጊዜ ጎል ከተቆጠረበት 390 ደቂቃዎች አልፈዋል። አርሰናል በሊጉ 16 ጎሎችን ያስቆጠረ ሲሆን ዘጠኙ ከቆመ ኳስ የተገኙ ናቸው። አምስት በኦፕን ፕሌይ ሲገኙ ቀሪዎቹ ሁለቱ በፔናልቲም የተመዘገቡ ናቸው። አሸንፈናል። አላማችንን በሚገባ አሳክተናል። ይህንን በወጥነት የፈጠሩ ተጫዋቾችን አደንቃለው። እነርሱ ታላላቅ ፕሮፌሽናሎች ናቸው። ጥሩ እንቅስቃሴ ከማሸነፍ ይመነጫል። አርሰናል የጥረቱን ያህል ከዋንጫ ህልሙ ለመድረስ በእንዲህ አይነት የአሸናፊነት ሜንታሊቲ፣ የጨዋታ ቁጥጥርና ጫናን ተቋቁሞ መጓዝ መታነጽ አለበት። ፓላስ ላይ ያገኘነው ሶስት ነጥብ ከሲዝኑ ወሳኝ ድሎቻችን አንዱ ነው። ማይክ አርቴታ ከጨዋታው በኋላ የሰጠው አስተያየት ነው። የፓላሱ አለቃ ኦሊቨር ግላስነር በበኩላቸው የተጫወትነው የሚያደርገውን ጠንቅቆ ከሚያውቀው በአማራጭ ከዋክብቶች ከደረጃው አርሰናል ነው። እነርሱ ታላቅ ፕሮፌሽናሎች ናቸው። በጥሩ ሀሳብ ባለው ውጤታማ አሰልጣኝ የሚመሩ ከነገሮች ጋር በፍጥነት ተዋህዶ ለመቀጠል ጥረት የሚያደርግ ቡድን ነው። እነርሱ በጨዋታ ሲቸገሩ አይጨነቁም። በቀላሉ ጎል አይቆጠርባቸውም። አማራጭ ጎል ለማስቆጠር የሚሆን የትም የሌላ አቅም ከሴት ፒስ አላቸው አማራጭ እስኳዳቸውም ድንቅ ነው ሲሉ የፓላሱ አለቃ በየዜ ብቸኛ የቆመ ኳስ ድል የነሳቸው መድፈኛን አሞካጭተዋል። አርሰናል በጨዋታው እንቅስቃሴ ቅርጽ ሲበዛ ለተመልካች አሰልቺ ከነበረው የፓላስ የምሬት ጨዋታ የለመደውን ሶስት ነጥብ ከቆመ ኳስ አሻራው ነጠቀ። በሊጉ አናትም በሃያ ሁለት ነጥብ ገራሚዎቹ የውድድር ዓመቱ ክለቦች በርንማውዝና ሰንደርላንድን አስከትሎ ተቀመጠ። ሀያ ዓመታት ለተሻገረ የፕሪምየር ሊግ ታላቅ ዋንጫ ድል ምኞት ከረጅሙ የውድድር ዓመት ጉዞ በፊት ጅማሮውን ከተቀናቃኞቹ እጅግ በተሻለ ያደረገው አርሰናል ከሰፊ አማራጭ እስኳዱ ጋር የሻምፒዮኖቹ አጃቢ ሆኖ ከከረመበት የዋንጫ እርግማኑ የሚላቀቅበት ዓመት እንደሆነ ይታመናል። ም በሱፐርሰንዴይ ሌላ ተጠባቂ ኤል ክላሲኮ ፍጥጫ ከላሊጋው ገናኖች አለም የዣቪ አሎንሶ ሪያል ማድሪድ ባላንጣው ባርሴሎናን በምፓፔ እና ቤሊንጋም ጎሎቹ ለአንድ ረትቷል። ካምና ተደራራቢ በኤል ክላሲኮ ሽንፈት ማግስት ሪያል ማድሪድ የተሻለ የጨዋታ ቁጥጥር ያደረገበት ትንቅንቅ እንድል ነስቷል። ማድሪድ እድሎችን ከባላንጣው ፊት በአግባቡ የተጠቀመ ውጤቱንም አስጠብቆ ለመውጣት በህብረት የተደራጀ የተጠና እንቅስቃሴ የላማሲያ ድንቆች የባርሳ ከዋክብት ተሰጥኦንም ለማክሸፍ የተጋው አሸናፊ ቡድን ሆኗል። ዘአውራ ኪሊያን ምፓፔ ከብራዚላዊው ምታተኛ ቪኒሲየስ ጁኒየር ጋር የማድሪድ የጨዋታው ከፍታ ጥራት ምልክት ሆነው ውለዋል። ሱፐር ጁድ ጁድ ቤሊንጋም ሌላው የሃላማድሪድ የለውጥ ቅኝት የመሃል ሜዳው ሞተር ነው። የአርዳ ጉላር፣ ካማን ቪጋ፣ ሽዋሚኒ የሎስ ፕላንኮስ የመሃል ሜዳ ጥምረትም ተደናቂ። ቤሊንግሃም የዚዳን ተርንን በክላሲኮ ባትል አሳየ። አስደናቂ ኳስም ለመፓፔ ያሻገረ ፌራሪው ፈረንሳይ ኮኮብ ጎል በጨዋታው የባርሴሎና ቀይ መስመር በተለይ በመጀመሪያው አጋማሽ በብራዚላዊ የምትሃተኛ ቬኒስየስ ማጂክ አሸበረቀ። የባርሴሎና የቀይ መስመር ተከላካይ ፈረንሳዊ ኩንዴ ከብራዚላ የምትሃተኛ ሳምባ ዳንስ ጋር ሲውረገረግ አመሸ። ቆራጥነት፣ የጨዋታ ዝግጁነት፣ የላቀ ጌም ማኔጅመንት፣ የእንቅስቃሴ ቅርጹን ያለቀቀ ተጋድሎ ነጭ ለባሽ የማድሪድ ከዋክብት ከበርናባው አምና እያገላበጠ የቀለደባቸው ባርሴሎና ላይ ያሳዩ ላሚን ያማልና ጓደኞቹም እንደፈዘዙ ለካምፕኑ ቀጠሮ ይዘው ቤርናባውን ባምባጓሮ ለቀቁ። ሪያል ማድሪድ ይሰርቅና መልሶ ያማርራል። ይህ የእነርሱ የተለመደ ባህሪ ነው። የታዳጊው ኮከብ ላሚን ያማል ከደርቢው ፍጥጫ በፊት የነበረ እሳት የጫረ አወዛጋቢ አስተያየትም በሎስ ብላንኮስ ሜዳ ላይ በታየ የድል ምላሽ ተዋጠ። በቫር በተሻሩ ድንቅ ጎሎች የታጀበው በማራኪ ፍሰት ባለው እንቅስቃሴ የደመቀው ኤል ክላሲኮ የዣቪ አሎንሶ ጨዋታን የማስተዳደር ተደናቂ የስልጠና አቅምን አሳይቶ ከብራዚላ ላይ ኮከብ ቬኒሲየስ ጁኒየር ለምን እቀይራለው ብስጭት ጋር በፔድሪ ቀይ ካርድና በማድሪድ ባርሳ ከዋክብቶች ዱላ ቀረሻን ባጓሮ ታጅቦ ተፈጽመዋል። የአሰልጣኝ ሃንስ ፍሊክስ ባርሴሎናም ከማድሪድ ፊት በወትሮ የማጥቃት እንቅስቃሴ ጥራቱ መታየት ተስኖት በሽንፈት አጠናቋል። ወደ መልበሻ ክፍሉ ንዝለቅ፣ ሁሉም ነገር በዛው ይለያል። አንተፈሪ አንተ ፈሪ! ሪያል ማድሪድ፣ ይሄ ነው የአደባባይ ወሬህ፣ በሜዳው ተመልሷል። ኳስ ያለ ዓላማ ወደ ኋላ ስትመልስ ነው ያልከው። ማድሪድ ማለት በአንተ ተራ ባህሪ የረከሱ ቃላቶች የሚገለጽ አይደለም። ተጨማሪ ነገር ከፈለክ ወደ መልበሻ ክፍሉ ንዝለቅ። የቀለጠው ዱላ ቀረሽ አምባጓሮ በላሚን ያማል ንቀት የተቀላቀለበት እሳት የጫረ ከጨዋታው በፊት የተሰጠ አስተያየት የተበሳጩ የሪያል ማድሪድ ኮከቦች ኤል ክላሲኮ እንደተፈጸመ ላሚን ያማልን ለመጎንተል ከበቡ። ካርቫሃል፣ ቪኒ፣ ምባፔ፣ ጁድ፣ ቫልቨርድ እና የማድሪድ ተጫዋቾች በክላሲኮ ጡዘት ቅኝት ከባርሴሎና ተጫዋቾች አንገት ለአንገት በቴክኒክ ኤሪያው ሊተናነቁ ተገባበዙ። ወትሮም ሽኩቻ የማያጣው ክላሲኮ ዳግም ጦር ሜዳ በመሰለ ፍጥጫ ተወለደ። የባርሳ ማድሪድ ከዋክብት የስፔን ፖሊስ ጭምር ለገላጋይ መሃል የገባበት ፍጥጫን እስከ መልበሻ ክፍል አስቀጠሉ። ዛቻ፣ ስድብ፣ ብሽሽቅ ለገላጋይ ፈተና የነበረ አምባጓሮ ከበርናባው ታናሎች ታየ። ከሚዲያ ካሜራ እይታ ውጭም የሁለቱ የዓለማችን ገናና ክለብ ሱፐርስታሮች በይዋጣልን ስሜት ለጸብ ቤርናባውን ሪስሊንግ አስመሰሉ። ሮያል ማድሪድ ንጉስ ሪያል ማድሪድ ከዣቪ አሎንሶ ታክቲካል ማስተር ክላስ ጋር በላሊጋው አናት በአምስት ነጥብ ልዩነት ተቀመጠ። ቪኒሲየስ ጁኒየርም ከሀገሩ ብራዚል የብሔራዊ ቡድን አጋሩ ራፊና ሳይቀር ተፋጠጠ። ኤልክላሲኮም በታሪክ ቀለሙ በተቀናቃኝነት ከፍታው ልክ መልሶ ውሎ ለማደር የተዘጋጀ ሆኖ ተጠናቀቀ። ግድ የለም ከቪኒ በግል እናወራለን። ቬኒሲየስ በጨዋታው የነበረው በጎ ተጽዕኖ የላቀ ነው። እርሱ አስደናቂ ተጫዋች ነው። በቪኒ ታላቅ አቅም ደረጃ የትም አይገኝም። ከጨዋታው በፊት ያማል በእኛ ዙሪያ ለሰጠው ያልተገባ ሀሳብ የበለጠ አነሳስቶናል፣ ምላሹንም ከሜዳው ሰጥተናል። ከቬኒሲየስ ጋር በቀያሪው ሪያክሽን ዙሪያ በግላችን እናውራለን። ይህ የኔና የእርሱ ጉዳይ ነው። ቬኒ ለቀጣይ የማድሪድ ከፍታ ገና ከዚህም በላይ ያንጸባርቃል ሲል ጠንቃቃው ብልጡ ንጉስ ሪያል ማድሪድን ወደ ንግስናው ከነ ውበቱ ለመመለስ እየተጋ የሚገኘው አሰልጣኝ ዣቪ አሎንሶ ተናግሯል። ሃላ ማድሪድ፣ ሮያል ማድሪድ፣ ንጉስ ሪያል ማድሪድ ከባያሬና የሊቨርኩሰን ነፃ አውጪ ኮኮብ ዣቪ አሎንሶ ውጤታማ የስልጠን አቅም ጋር ለዳግም የከፍታ ንግስናው ነጭ ለባሹ ገናናን ይዞ እየመጣ ነው።